ራስ ቤት ሆኜ እሱም ሊሰራ ወቷል። እኔ እርቦኝ ልጄ እየጠባችኝ መጠባቷ እሷም እያለቀሰች ነው። ጡቴ ተች ምራበኛ ግን መነሳት አልችልም። ግን በቃ አለፈ። እራስሽን በእራስሽን ያረስሽው ማለት ይቻላል። ፍቅር እንጀራ ይሆናል እንደ ምናምን ሲሉ እንዴት እልነበረ። ልክ ናቸው። ፍቅር እንጀራ ይሆናል፣ ፍቅር ዳቦ ይሆናል። ዛሬ አብረሽ ምን አምስት ሺህ ብር ልክፈልሽ ይሰዋል። አሁን ስራሽ ላይ አ አብረን ሰርተን እንለወጣለን ምናምን ነገ ሌላ ልጅ ስራ ቦታ ነው ሰው ሲመጣ ብድግ አልኩኝ ጫማ ሚስት መሆን